የሆኑ አንዳንድ የሚወሩ ወሬዎች አሉ። እነሱን ዝም ብለህ አነስማቸው አንቺን አንቺን አንቺን ሌላ ነገር ግን እንደዚህ ያቅድበት የሰጠው ስጦታ ወይም መጀመሪያ ነው። የመጀመሪያ ይሄ በጣም ነው ያቅድሽው። አይ እቅድም ባይባኝ በቃ ለ ፋሚሊያንስ በጣም እየጓጓው ነው እሷም የመጀመሪያው አስባ ተጠባበት ለግሬተቱ ታይ እንደይ ቁርጥሽ። እና ደግሞ የሆነ ጫጫታ እየሰማን ነው። አትንጫጩ፣ አትረብሹ፣ እንኖርበት፣ እንስራበት። እኛ የራሳችን አለም ውስጥ ነን። በቃ እኛ በራሳችን ህይወት ውስጥ ያለን ሰዎች ነን። ስለዚህ የራሳችን ህይወት ኑሩ፣ በሰው ህይወት ጣልቃ አትግቡ። ነባዬን ደግሞ ምንም ነገር አትናገሯት። እሷን ስትናገሩ እኔም እየተናገራችሁ እንደሆነ ወቁ። አይደል አይል ነው ላት ናገሯት። እየሰማችሁ እንዳታወሩ። ሁለተኛ ደግሞ ማለት ለተመልካች ልነግራችሁ የሚፈልገው ነገር አትጨነቁ፣ ማለት አሁን ለሚወራ ነገር አትጨነቁ። እኔና ኢብራሂም ደግሞ አንለያይም፣ መቼም አንለያይም። ሲጀምርም ማለት የሚያለያየ ነገር የለም እኛ ብቻ የሚጮ ይጩ አለ እና ለማለያየት የምትሞክሩ ሰዎች አይሳካላችሁም። አሰላሙ አሌይኩም ወረመቱላይ ወበረካቱ እንዴት ናችሁ? ውድ ቤተሰቦቻችሁ፣ እኔ ደህና ነኝ፣ አልሐምዱሊላህ። ሁላችሁም በያላችሁ በሰላማችሁ ይብዛ፣ አገር ውስጥ ያላችሁ፣ ከሀገር ውጭም ያላችሁ ብቻ ሁላችሁም ተመልካች ሆናችሁ ሁላችሁም አላ ሰላማችሁን ያብዛልኝ። በጣም ወዳችኋለሁ። በእርግጥ ጠፍተናል ትንሽ ቀን ጠፍተናል እና ስለ ጠፋን በጣም የተቀየማችሁ በሙሉ በጣም ይቅርታ አድርጉልኝ። ደግሞ በጣም ናፍቃችሁኛል፣ እንደናፈኳችሁ ማቃለው እና የጠፋንበት ምክንያቶች የሆነ የሆነ ነገሮች ሀጃ ነበረብን፣ እሱን ለማስተካከል ነበር የጠፋ ነው እንጂ ምንም የተፈጠረ ነገር የለም። የተፈጠረ ነገር ያለ የመሰላችሁ ደግሞ እንዳይመስላችሁ፣ ቲክቶክ ምናምን እየለቀኩላችሁ ነበረ። ብቻ በውስጥ ተጨንቃችሁ ለምንጠይቁኝ በሙሉ በጣም ወዳችኋለሁ፣ አላህ ይውደዳችሁ። አላ ደግሞ የሰው ፍቅር ሲሰጥ ብቻ ደስ ይላል። ለማንኛውም በጣም ይቅርታ እንግዲህ ዛሬ ጠፍተናል። ከኢብራሂም ጋር ብዙም አልተገናኘንም። እኔም በሆነ ጉዳይ ወደ አዳማ ምናምን ሄጄ ነበረ። ለዛ አልተገናኘንም እና ኢብራሂም ታቃላችሁ። በጣም በታመምኩና በሆነ ጊዜ ከጎኔ ነበረ በቃ በዲያኮኒ በነበረ ሰዓት ከጎን የነበረ እና በጣም አመሰግናለሁ። እሱ ፊት ለፊት አመሰግናለሁ ብዬው አላውቅም፣ ትንሽ እንዳይኮራ ብዬ ነው። አንዳንድ ሰው እኮ ፊት ለፊት አመሰግናለሁ ሲባል ያው ስታይ እንዳይረብርቅ እና፣ በጣም አመሰግናለሁ። ወላይ በጣም ጥሩ ልጅ ነው፣ አላህ ይቀበለው። ብቻ በተረፈ ደግሞ ዛሬ ደስ በሚል ቪዲዮ ነው የመጣሁት እና ኢብራሂም እስከ ዛሬ እንደ ነገር አድርጌለት አላቅም። ማድረግ ሳይሆን ስጦታ ልሰጠው ፈልጌ ነበር። ና ስጦታ ልጅ ለት ነው የመጣሁት። ከስጦታ ሁሉ ትልቅ የሚባለውን ነው። በእርግጥ በብር ሳይሆን በሀሳብ ማለት ነው። ስጦታን ማሰብ እራሱ ትልቅ ነገር ነው ብዬ ስላሰብኩት በአቅሜ የሆነ ደስ ይለዋል ብዬ ያሰብኩትን ነገር ድርለት ነው የመጣሁት። እና አሁን ደውዬለት ሰፈር ነው ያለሁት ና ብዬ ዋለሁ። ቪዲዮ መግቢያ እየሰራው እንደምጠብቅ አልነገርኩትም፣ ግን እየሰራው ልጠብቅ ብዬ ነው። እና ወደ ቤተሰቦቼ እሱ ራሱ ቤተሰብ ናፍቆ ነው በቃ በጣም እየጨቀጨቀኝ ነበረ። እና ዛሬ ደስ እንደሚላችሁ ተስፋ አረጋለሁ። በቀጣይ ደግሞ እንደ ማንጠፋ ሻላ ካላፍ ቃርጋ ተስፋ አረጋለሁ። ቶቶሎ እንደምንመጣ እንሞክራለን። አንዳንድ ሀጆች አሉ ሰው ሲኖር እና አሁን ካሉት ነገሮች አይደለም የጠፋ ነው። እንደዛ እንዳታስቡ ለማለት ፈልጌ ነው እና ኢብራሂም እስከሚመጣ ሊያውራቸ ያለውን ነገር ብዬ ነው። ኢብራሂም ደስ የሚለ ይመስለኛል። በእርግጥ ስጦታውን ስሰጠው ደስ የሚለ ይመስለኛል። እና ወደ ቤተሰቦች ስጦታው እዛ ጋ ነው እና ይዤ እንዲያኝ አልፈለግኩም መጀመሪያ ላይ ለዛ ነው እና እየመጣ ነው ኢብራሂም በእርግጥ እየመጣ ነው ጠርቸዋለሁ። እና በተረፈ እንድትናፍቁን ስላደረግም ሁለተኛም ጥያቄ ይቅርታ ልጠይቃችሁ ፈልጋለው እና ወደ ቤተሰባዎች ስጦታ ካሜራማን ጋር ነው እና ለመያዝ የተቸገረ ነው መሰለኝ። በቃ እኔማ እሱ ጋር እንዲሆን ነበረ እና ልቀበለው እና ልያዘው እና ወዶቹ ስጦታ እንደምታዩ ይመስላል።

ቆይ ይህ ልጅ ግን በጣም አርፋጅ ሆናል። አይመስላችሁም? በጣም ያረፍደን እኔ በቃ የሆነ ታይም ላይ ታረፍጃለች ታረፍጃለች ብዬሽ እኔ ተስተካክዬ ስመጣ እሱ አርፋጅ እየሆነ ነው።

ባላችሁበት ሰላማችሁ ብዝት ተረፍርፎ ይበለለን እያልኩኝ ያለማችሁት ያሰባችሁት ተሳክቶ ወዳላችሁበት ወደ የምትፈልጉበት ቦታ የምትመለሱ አላህ ያድርጋችሁ። እና ነባዬ፣ ደናንሽ በጣም ደናንሽ። አይ ተመልካቾቹ የናፈቀት እመስላለሁ፣ እኔ እየጠፋሁ ግን ታውቅኛለች። እንደናፈቀች እኮ እየደወልኩኝ ደህና ነሽ በየቀኑ ደውላታለሁ። እኔም እኮ እደውልላለሁ እ ማንን ጥንት ለማለት በጣም ነው። እንደ ነገረኛ እኮ አይን አፍቅ ያለው ነው። እነሱን ደግሞ እስካሁን ስላላገኟቸው በደንብ ተሳሳትኩ። ምንድን ነው ደግሞ ብለሽ ቁመሽብኛል። ትንሽ ወገብ እንዳመመኝ ታውቃለህ፣ እና ትክሽ ወገብ ነው። ወገባን በጣም እያመማት ነው። እዚህ ጋር ተሻለኝ። እና ፋሚሊዎች ጠፍተናል። ወላሂ በጣም በጣም በትልቁ ይቅርታ ብለናል። ነባዬም ይቅርታ ቢያቸው እኔማ ብያዋቸዋሉ። ስንት እንዳልኩ በጣም ይቅርታ ብያ፣ ግዴታችን ነው ማለትም እና በጣም ይቅርታ ያው በአንዳንድ ነገሮች ባለመመቻቸት በትንሽ እሷም እሷም፣ እሷ ጉዳይ ባሉት የተጠፋፋ ነው እና እንደዛ እንደዛ ነው። ሌላ የሆኑ አንዳንድ የሚወሩ ወሬዎች ያሉ እነሱን ዝም ብለህ አነስማቸው። ውሻ ሲጮህ ዝም ነው ማለት ያለብን እና ብቻ እኔ ነገርኳችሁ። አይ ዝም ተው፣ ሊሆን የሚያሸንፍ የሚያሸንፋል። እባክህ ንንጫጫ እየተንጫጫ የሚሰራው ይሰራል ይባል የለ እና እውነት ነው ስራእና ነው ዋዬ ማለት ነው አንቺ ደህና ነሽ? እዚህ ጋር ጀግና ሴት አለች። እዚህ ጋር ጠንካራ ሴት ጀግና ሴት አለች። እዚህ ጋር ደሞ እንጃ ነኝ። አይ ጠንካራ የሚያበረታታ ሰው አለ። በጣም ጎበዝ፣ ጠንክሪ ያለ እና በጣም አመሰግናለሁ። ምስጋና ምስጋና እንትን ምን ይልባላል ነው የሚባለው ምስጋና ፍቅር እንትን ይቀንሳል። የሆነ አሁን ጓደኛውን ሲመሰገን ምን ሲል አይመሰገንም ይባላል እና እንደዛ ነው። እና ፋሚሊን ደህና ናችሁ? ዛሬ በምን ጉዳይ ነው የመጣ እንደሆነ መጣወኝ አላውቅም። ተደውሎ ተጠራሁኝ መምጣቷን ራሱ አሁን የነገረችኝ እ

ስለይቃል እና ፋሚሊያንስ እንደዚህ አይነት ስጦታ ለመጀመሪያ ጊዜ እየተሰጠው ነው። መቼም አልላችሁም፣ እንደዚህ አይነት ስጦታ በቪዲዮ አንዴ ብቻ ተሰጥቻለሁኝ። ያው መስገጃ ነገራ ፋሚሊያንስ በጣም እየጓጓው ነው።

ሚሊንስ ስጦታ ወላሂ እን እንደዚህ ከበድ ያለ ስጦታ ተሰጥቶኝ አያውቅም። እንደዚህ ከበድ ያለ ስጦታ ተሰጥቶኝ አያውቅም። የመጀመሪያው ስጦታ ነው። ታዲእኔኮስ ጀመ ፋሚ እኔ ጭንቅላቴን በቃ ሳማመኑት ስላቸው እምቢ አሉኝ። እንግዲህ እመናት እመናት እመናት እናይነቀምጆ ምን እንደሆነ የጓጉቻለሁ። በጣም በተለይ አንተ እንደዚህ ብለሽ ስከፍት እኔ ተመልካችሁ እንዴት እንደሚጓጓው ሳስብ። አይዟል። ጥፍር ስለሌለኝ ነው፣ ይቆርጥሻል አንቺ። ነው፣ ይሄ ማሻላህ። እምወደው እምወደው ዕቃ ሁለቱም በጣም የምወደው ስጦታ ነው። እኔ እኮ በቃ ደንግላት እንዲሁ ነው። ማነቦትላለለግደግሚ ይልቀይማትእንዲእ ምን ልበለው አሁን፣ ምን ብለህ የሚሻለኝ እምሮለሁ። ደስ ደስ የሚል ስጦታዎች ትልቅ ትልቅ ስጦታዎች ነው የሚሰጣው፣ የሚሰጥ ስጦታም ነው

እንዴት ደስ አይለኝ። ስጦታ ተሰጥቶት ደስ የማይለው ሰው ብቻ ሲያንስበት ነው። በቃ ቦታው ቤት ቦታ

እሷም መቀባት የምትፈልገኝ ሴት ልጅ ሽቶ ሀራም አላይክ ሀራም። ምኑ ምን ፈልገህ ነው? እንደ ጥፍ ታውቃላችሁ። እናም ደስ ብሏል በጣም። በጣም በጣም አሁን በቃ የምታስዜ ነው ያንን ያሰብኩት ስጦታ ዝም ከሰላሳ ሺህ ሳልገባ ልሰጣት ነው ምን ይመስላችኋል? ይህ ስጣት ይስጣት በግም ማለት ነው ይስጣት ከማለታችሁ በስተቀር ይሄ አሁን በዚህ ቪዲዮ ሰላሳ ካልገባ በጣም በጣም ነው የሚከፋኝ። ሆ ሰላሳ በዚህ ቪዲዮ ሰላሳ ሺህ ልግባ እዛ ልስጣት። በቃል መሰረት ያው በዛኛው ቪዲዮ ነበር ያልኩትኝ አልፋሊያ ቪዲዮ ሁለተኛ እድል ይኑረን። ታው ግን እድሏን ሁለተኛ እድሏን ትጠቀም እና ደግሞ የሆነ ጫጫታ እየሰማን ነው። አትንጫጩ፣ አትረብሹ፣ እንኖርበት፣ እንስራበት። እኛ የራሳችን ዓለም ውስጥ ነን። በቃ እኛ በራሳችን ህይወት ውስጥ ያለን ሰዎች ነን። ስለዚህ የራሳችሁን ህይወት ኑሩ፣ በሰውየው ጣልቃ ትግቡ። ነባዬን ደግሞ ምንም ነገር አትናገሯት። እሷ ስትናገሩ እኔም እየተናገራችሁ እንደሆነ አውቁ። አይ ስለ እሱ አክፉ ነገር አታውሩ፣ እየሰማሁ ስለሆነ ነው። እየሰማችሁ እንዳታወሩ። ሁለተኛ ደግሞ ማለት ስለ ተመልካችሁ ልነግራችሁ የሚፈልገው ነገር አትጨነቁ፣ ማለት አሁን ለሚወራ ነገር አትጨነቁ። እኔና ኢብራሂም ደግሞ አንለያይም፣ መቼም አንለያይም። ሲጀመር ማለት የሚለያይ ነገር የለም። እኛ ብቻ የሚጮይጩ አለ እና ለማለት የምትሞክሩ ሰዎች አይሳካላችሁም። አትልፉ አትልፉ። ሰይጣንም ብዙ ሞክሮ አልተሳካለትም። ምናልባት ከሰይጣን በላይ ብትሆንም ማሸነፍ አትችሉም። እኛ እና ፋሚሊዎቻችን ደግሞ አስባችሁ ተጨንቃችሁ መልስ ስጥን ምናምናም የምትሉ ነበራችሁ፣ ግን አያስፈልግም። ዝም ብሎ ማንም ወጦ ሲያወራ እኮ መልስ መስጠት የለብንም። ዘመታ አንዳንዴ መልስም ነው፣ ንቀትም ነው ይባላል እና ንቀት ነው ልነቄ ነው ምትሆ እንደዚህ አይነት ሰዎች ንቄ ነው ምታዋቸው ማለትም አሁን ያለሁት ነባጋ ነው፣ ወደፊትም ነዋጋ ነኝ ለማለት አትሞከሩ ለማለት ነው እና እንሻላህ፣ ከኛ ጋር ብዙ ሳቅ እና ብዙ ደስታ እንሻላ። እኔ ብዙም እናንተን የሚያስከፋ ነገር መስራት አልፈልግም። ማለት እናንተ እንድትደሰቱልን፣ እንድትጫወቱልን፣ እንድትዝናኑልን እኛን እያያችሁ ሲደብራችሁ እኛን ገብታችሁ አይታችሁ ከድብርት የምትወጡበት መንገድ ነው መሆን የምንፈልገው እንጂ የሀዘን ቪዲዮ እንደዚህ እየተጣላን እሷና እኔ ምናምን እየሰራን እናንተን ማስከፋት አንፈልግም፣ እንድትከፉብንም አንፈልግም። እኛም ባያችሁን ቁጥር በቃ ደስታ ደስታ ነው እነዚህ ልጆች። መሳቅ ስትፈልጉ፣ መደሰት ስትፈልጉ፣ መከፋት ስትፈልጉ ወደኛ እንዳትመጡ። አታ መከፋት አትችሉም እኛን እያያችሁ ምናልባት አንዳንድ የማትወዱ ሰዎች ልትናደዱ ልትከፉ ትችላላችሁ። ግን መደሰትና ኖርማል ሰው ከሆናችሁ እኛን አይታችሁ መደሰት እንጂ መከፋት ይኖራል ብዬ አላስብም። እንሻላህም አትከፍምም። እና ደግሞ በዓልም እየደረሰ ነው። እንግዲህ በዓል እንዴት ነው እንዴት ነው የምናደርገው? በዓል ስለ በዓል እስቲ እናወራበታለን። ይዣት ለመሄድ እያሰብኩ ነው። እናቱ ጋር መሄድ ነው ወደ ቤት ሰው ቲቭን ታሰዋለ እሷ ግን እምቢ እያለች አይ ቦይ ዘይ እናቱ ጋር መሄድ በጣም ፈልጋለሁ፣ እንሂድ እያለኝ ነው። እስኪ ሀሳባችሁ እናንተ ኮንት ላድርጉልኝ። በተረፈ ደግሞ እሱ እኔ መሄድ ፈልጋለሁ፣ ግን በዓል ላይ ዮን እንድታስቡ ፈልገው በዓል ላይ እንዴት ነው እኔ ማሚ ትቻት ሜዶ ነገር እኮ ነው ያሳሰበኝ፣ እንጂ እኮ እንሄድ ነበር። ብቻ አብረን ምን ይደስ ይለኝ ነበር። አንግሪ ነበር። እጠብቃለሁ እስከ መጨረሻ መልሷ ነው። እና ፋሚሊዎች እኛ ስንሰራው የሚያስጠላችሁ የሚደብላችሁ ነገር ካለ እንደዚህ እንደዚህ ስታደረጉ ይደብለናል ብላችሁ እናንተ አስተያየታችሁን እንቀበላለን። ያው መቀበል ያለብን እንቀበላለን፣ መቀበል የሌለብን ደግሞ አይተን እናልፋለን። ስለዚህ እኛ ጋር ያላየ ስታዩት የሆነ የደበራችሁ ነገር ካለ ንገሉን፣ እናስተካክላለን። ማስተካከል አነታማ እና ውድ ቤተሰቦቼ ይሄንን ቤት ሰብስክራይብ አድርጉ፣ 30 ገብቼ በቀጣይ ቪዲዮ በዚህ ቤት እንመጣው የኔን ስጦታ ካልሆነ በስተቀር እኔ በጣም ነው፣ በዚህ ቤት አልመጣም ከዚህ በኋላ 30 ሺህ ሰብስክራይብ ካልገባ በሷ ቤት ብቻ ነው የምንመጣው። አዎ፣ የምር እኔ ስጦታ ካልሆነ አንመጣም በዚህ ቤት። በጣም ነው የሚጋባኝ እና ሰብስክራይብ አድርጉ። ስጦታዋ ደግሞ በጣም የምትወደው ተስፋ አደርጋለሁ በጣም የምትወደው ነገር ነው። በጣም በቃ በጣም የምትወደው ሲላይ አልቻልኩም። ተው ግን እሷን ስጦታ ማግኘት ከፈለገች እንድፈልግ ላስት ቻንስ የመጨረሻ እድል ነው ውዶች። ይዋካችሁን አዋካችሁን ሰብስክራይብ አድርጉ እና ላይክ ሼር እያረጋችሁ እንበይዚህ 30 ማስገባት ለእናንተ ቀላል ነው። ታረጋጉታላችሁ ካለ በታችሁ ማን እናንተ እንደምታረጋጉት አውቃለሁ። እና ሼር ላይክ ሰብስክራይብ እያረጋችሁ ከመጨረሻው እቺ ማብራችሁ እስካሁን ካላችሁ እስከመጨረሻው አብራችሁ አላችሁ እና ላይክ ሼር ሰብስክራይብ ሼር ማለት ነው። ሼር አርጉ ስንላችሁ ኢሞ ላይ ሊሆን ይችላል ቴሌግራም ላይ፣ ዋትስአፕ ላይ፣ ኢንስታግራም ላይ በቃ ቲክቶክ ላይ ሁሉም ቦታ ላይ ሼር። ሼር ባረጋችሁት ቁጥር ቫይራል የመውጣት እድሉ ከፍ ይላልና ሼር ሼር አርጉት በደንብ በዛም ሶሻል ሚዲያ አጨናንቆለን። በተረፈ በተረፈ ደግሞ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። አላዩ ደዳችሁ እናንተን ይከኛሉ ምንም ምንም ረቃችሁ እስኪዛሬ እኔማ በቃ እኔ በቃ በጣም የሚያዛዝንም ውጭ አገር ያሉ ሰዎች ናቸውእና። አላ ወደ ሀገራችሁ በሰላም በቅርቡ ያስገባችሁ፣ ሁሉንም ሀጃችሁ አላ አሟልቶላችሁ በሰላም ወደ ሀገራችሁ ያስገባችሁ። ቤተሰብ ይናፈቃችሁ፣ ብዙ ነገር ይናፍቃል። አሁ ላይ የሰው ሀገር በጣም ከባድ ነው እና አላ ሁሉንም ነገር ያቅልላችሁ፣ አላ ከእናንተ ጋ ይሁን። ሁላችንም ደግሞ የአላ ራህመት ከኛ ጋ ይሁን እና የምንተሳሰብበት የምንዋደድበት ጊዜ አድርገው እባካችሁ። ጥላሁን ምንም አያደርግልንም፣ ገባችሁ ሁላችንም። እና ደግሞ እኔ አንድ ነገር መናገር እፈልጋለሁ አሁን እያየሁት ያለሁት ነገር ወላሂ በጣም ቆሻሻ የሆነ ነገር ቢኖር ረሱል ስ ላ ወሰለም ያሉት ቃል ዘረኝነት፣ ጠንብናት ታዋት። እና በተሻለን አቅም ከዚህ ከዘረኝነት እንውጣ። አላ ባዘዘውና በፈቀደው መንገድ እንሂድ። እኔ ወላ ምንም እንትን አልለም። እኔ ድሮም ጀምሮ አባቲም እናቲም ዘረኝነትን አይደግፉም። ማለት አላደል አይደል አይጠቅመንም ዘረኝነት እያቧጨቀን ያለ እያጠፋን ያለ ነገር ቢኖር ዘረኝነት ነው። ተከፋ ድሮ እኮ አንድ ነው የነበርነው። አደምና ሀዋ አደለ ያለ ነው የነበሩት። ከነሱ ነው እንግዲህ ሁሉ ላይ የተመሰረተው። ስለዚህ እንደዚህ እየተከፋፈልን ስም እየተሰጣጠን እንደዚህ እንደዚህ ስም እየተሰጣጣን እዚህ ደርሰናልና አሁንም፣ ሌላም ይመጣል እኮ ሌላም ዘር ይመጣል ሌላም ዘር ይመጣል ከኛ ልጅ ልጅ ተወልዶ ደሞ ሌላ ዘርም ይዝ አለ እና ስለዚህ ያንድ ያንደ አደም ልጆች እንደሆን ሁላችሁም ወቁ። እና በተራህ ዘርግኛት እኛን አይወክልም። ብቻ የሆነ ዘርግኛት ምይዞ ያስተሳሰብ ደካሚነት ነው እንጂ እዚህ ጋር ስለ ዘርግኛት አይ ነው ያላቅ ማውን ካለ ያለበት ሁኔታዎች ሊሆን ይችላል። ኢትዮጵያ ላይ ግን እኛ ስለሞች ደግሞ እስልምናችን አንድ ያደርገናል። ሌላው ነገር ቢቀርም ማለት ነው። እስልምናችን ነው መተሳሰሪያችን። እስልምና ካለ አቃ አንኝ ጃብቻው ላይ እኔ አሉ ሆነ የሚያጋንኑ ምናምን እንጃ እኔ አልችልበትም። እንደዛ የቻሉበት የቻሉበት፣ እንግዲህ እኛን አይወክለንም ለማለት ያክል ያወራ ነው። ረሱ ላይ ያልወደዱትን ነገር ደግሞ መውደድ የለብንም የወደዱትን መውደድ አለብን እና በቻላችሁ አቅም ሰብስክራይብ እያደረጋችሁ ቤተሰቡ ነው እንሻላ። በቀጣይ ቪዲዮ ደስ በሚል ቪዲዮ እንመጣለን ሻላ